ትልልቅ ህልሞች እንዳሉ ሆኖ ተሰምቶህ ያውቃል? ነገር ግን እንዲፈጸሙ ለማድረግ ምንም ጉልበት አቅም እንደሌለህ። ነገ አደርገዋለሁ ከ ብለህ ታስባለህ፣ ነገ ግን በጭራሽ አይሳካም። ጥሩ ነገሮችን መስራት ትፈልጋለህ፣ ግን ለመጀመር እንኳን በጣም ከባድ ሆኖ ይሰማሃል። መጽሐፍ ስለ መጻፍ፣ የአካል ብቃት ስለማድረግ፣ ወይም አዲስ ነገር ለመማር ታስባለህ፣ ነገር ግን በምትኩ ስልክ ላይ ስክሮል ወይም ቴሌቪዥን መመልከት ሆኗል ሥራ። ይህ ለምን ይከሰታል? ለዘላለም ሰነፍ ስለሆንክ አይደለም። ተግባሮቹ በጣም ትልቅ አድካሚ ሆነው ስለሚሰማህ ነው። የሆነ ነገር በጣም ሲከብድ አምሮ እንዲህ ይላልኩ ቀላሉን ነገር ድርግ። ግን መልካም ዜናው ይኸውና፣ ይህንን ማስተካከል ይችላል። ስንፍና የአንተ ማንነትህ አይደለም። ይህ ልማድ ብቻ ነው እና ልማዶች ሊለወጡ ይችላሉ። ምን ያህል ጊዜ በዚህ ሁኔታ ያጠፋኸውን ጊዜ ታስባለህ። ስለማትጨነቅ አይደለም ነገር ግን ግቡ የማይቻል ሆኖ ስለተሰማህ ነው። ገንዘብ መቆጠብ ትፈለልጋለህ ነገር ግን የምትፈልገውን ሁሉንም ነገር የማቆም ሐሳብ በጣም ከባድ ይመስልሃል። ጤናማ መሆን ትፈልጋለህ ግን በየቀኑ የመሮጥ ሐሳብ በጣም አድካሚ ይመስላል። ግድ የሌለህ ነህ ማለት አይደለም። ህመምን ለማስወገድና መጽናናትን ለመፈለግ አእምሮችን ከምቾት ጋር ስለተሳሰረ ነው። ነገር ግን አእምሮህን ውጤታማ ማድረግ ትችላለህ። እንዴት እንደሆነ እነው ሰነፍ መሆንን ተነሳሽነትን ማጣትን ለማቆም እና አስፈላጊ የሆነውን ለማድረግ ሶስት ቀላል እርምጃዎች፣ አንድ ስራዎችህን በትንሽ በትንሹ ከፋፍለህ መስራት። ትላልቅ ስራዎች አስፈሪ ናቸው፣ ስለዚህ ከፋፍሏቸው። መጽሐፍ ለመጻፍ ከፈለግ ስለ ሁለት መቶ ገጾች አታስብ። ዛሬ አንድ አረፍተ ነገር ብቻ ጻፍ። ትናንሽ እርምጃዎች ቀላልና ጥሩ ስሜት እንዲሰማህ ያደርጋሉ። ተራራ እንደ መውጣት አስቡት። ወደ ላይ አትዘልም! አንድ እርምጃ ትራመዳለህ፣ ከዚያም ሌላ እርምጃው ይቀጥላል። ከአንተ ግቦች ጋር ተመሳሳይ ትናንሽ ድሎች ይጨምራሉ። ጊታር መጫወት መማር ይፈልጋሉ? በአንድ ቀን ውስጥ አንድ ሙሉ ዘፈን ለመማር አትሞክሩ። አንድ ኮርድ ብቻ ይለማመዱ። ከጊዜ በኋላ ትናንሽ ጥረቶች ወደ ትልቅ ውጤቶች ይለወጣሉ። ቁልፍ እድገት እንጂ ፍጹምነት አይደለም። ሁለት ቀላል የዕለት ተዕለት ተግባራትህን ፍጠር። በፍላጎት ላይ አታመኑ። የዕለት ተዕለት ሥራዎችን በጥንቃቄ አደራጅ። የፍላጎት ኃይል ያልቃል። የዕለት ተዕለት ተግባራት እርምጃን በራስ ሥር ያደርጋሉ። ለምሳሌ የአካል ብቃት እንቅስቃሴ ማድረግ ትፈልጋለህ። ጫማህን ከአልጋህ አጠገብ አስቀምጥ። በዚህ መንገድ ከእንቅልፍ ውስጥ ትነሳ ለመጀመር ቀላል ነው። የዕለት ተዕለት ተግባራት እንደ የሥልጠና ጎማዎች ናቸው። ተፈጥሮአዊ እስኪመስሉ ድረስ ነገሮችን ቀላል ያደርጉታል። ዛሬ መጀመር የምትችለው አንድ ትንሽ የዕለት ተዕለት ተግባር ምን ሊሆን ይችላል? ምናልባት በየቀኑ ጠዋት የሚደረጉ ነገሮች ዝርዝር መጻፍ ሊሆን ይችላል። ልክ እንደ ነቃህ አንድ ብርጭቆ ውሃ መጠጣት፣ ጥርስህን ካጸዳህ በኋላ ለሁለት ደቂቃዎች የመሳሳብ ስፓርት መስራት። እነዚህ ልማዶች መዋቅርን ይፈጥራሉ እና ተነሳሽ። ሶስት የሁለት ደቂቃ ህግን ተጠቀም። በጣም አስቸጋሪው ነገር መጀመር ነው። ስለዚህ ለራስህ ቃል ግባ በዚህ ጉዳይ ላይ ለሁለት ደቂቃዎች ብቻ ያሰራሉ። ማንበብ ትፈልጋለህ? አንድ ገጽ አንብብ። ክፍልህን ማጽዳት ትፈልጋለህ? በአንድ ጥግ ጀምር። አንዴ ከጀመርክ መቀጠል ቀላል ነው። ኳሱን ወደ አቀበት እንደ መግፋት ነው። የመጀመሪያው ግፊት ከባድ ነው። ግን ከዚያ በኋላ በራሱ ይንከባለል። ጠቃሚ ምክር ለመጀመር ራስን በሚያስደስት ነገር ጀምር። የምትሰራውን ቀጥል። ትንሽ እረፍት ውሰድ፣ ወይም ለሰራኸው ነገር ክብርስት ማበረታቻ ከጅምር ጥሩ ስሜት እንዲሰማህ ያደርጋሉ፣ እና እንደገና ገና ማድረግ ትፈልጋለህ፣ የሽልማት ሆርሞኖችን ታናቃቃለህ። እውነታው ይህ ነው። ሁሉም ሰው በትንሹ ይጀምራል። የምታደንቃቸው ሰዎች እነሱም ታግለዋል፣ ዝም ብለው ቀጠሉ፣ ተሳካላቸውም። ለመጀመር ፍጹም መሆን የለብህም፣ ብቻ መጀመር አለብህ ሕልምህን እንደ እሳት በአሁኑ ጊዜ ትንሽ ብልጭታ ነው። የምትወስዳቸው ትንሽ እርምጃ ነዳጅ ይጨምራል። ነዳጅ መጨመርህን ቀጥል። ብዙም ሳይቆይ የሚያቃጥል እሳት ታገኘለህ። ታዲያ ዛሬ ያንን እሳት ለማብራት ምን ታደርጋለህ? አስታውስ መውደቅ ችግር የለውም ሁሉም ሰው ይወድቃል። ዋናው ነገር ተመልሰህ ተነስተህ እንደገና መሞከርህ ነው። ውድቀት የስኬት ተቃራኒ አይደለም የጉዞው አካል ነው። ለራስህ ደግ ሁን። ወደፊት ቀጥል። ቀላልን አድርገው። የለውጥ ጥመኛ ከሆንክ ግን ስንፍና ከተሰማህ ምን ማድረግ እንዳለ ብህን ነው። አንድ ስራዎችን ትንሽና ቀላል አድርግ። ሁለት እርስህን ለመደገፍ መደበኛ ስራዎችን ፍጠር። ሶስት በሁለት ደቂቃ ጥረት ብቻ ጀምር። ይሄው ነው። ትክክለኛውን ጊዜ አጠብቅ። አሁን ጀምር። አንድ ነገር ምረጥ። ዛሬ ትንሽ እርምጃ ውሰድ። ህልሞቹ የአንተን እንቅስቃሴ እየጠበቁ ናቸው። እንዲፈጸሙ ጀምራቸው እና ይህንን አስታውሱ። ፍጹም መሆን አያስፈልግም፣ ወጥነት ያለው መሆን ብቻ ያስፈልጋል። በመደበኛነት የሚደረጉ ትናንሽ ጥረቶች ትልቅ ለውጥ ይፈጥራሉ፣ ነገር ግን ያለ ድርጊት ምንም ነገር አይከሰትም። ስለዚህ ይህን ጠቃሚ ትምህርት ተመልክተሃል፣ ከዚያ እርምጃ ውሰድ ዛሬ። አነቃቂ አይደለንም። ራስን መግዛት የስኬት ቁልፍ ነው። እውነተኛ የስኬት ትምህርቶችን ለመካፈል ላይክ ሰብስክራይብ ያድርጉ። ጀኒዩቲ ዩኤስ በቅንነት ያውቅ ነው፣ በቅንነት እናካፍላለን።